ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከጣሊያን ፕሬዝዳንት ሰርጂዮ ማታሬላ ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከጣሊያን ፕሬዝዳንት ሰርጂዮ ማታሬላ ጋር በሮም በሚገኘው የኩሪናል ቤተ መንግስት ተገናኙ። በውይይታቸው በሁለቱ ሀገራት መካከል ያለውን ጠንካራ ግንኙነትና በዓለም ዙሪያ ዘላቂ ሰላም እንዲሰፍን የመታገል አስፈላጊነት ላይ አጽንኦት ሰጥተው ውይይት አድርገዋል። በቅድስት መንበርና በጣሊያን መካከል ያለውን የረጅም ጊዜ የፖለቲካ ግንኙነት ለማጠናከርና በመካከለኛው ምስራቅና በአውሮፓ ባሉ አካባቢዎች የሰላም ጥረቶችን መደገፍ እንደሚያስፈልግ ገልጸዋል። በዓለም አቀፍ ደረጃ ሰላምን ለመመለስ ቀጣይነት ያለው ጥረትና በህዝቦች መካከል የፍትህና የትብብር መርሆችን በማጎልበት ለሰላም አስፈላጊ መሰረቶችን መገንባት እንደሚያስፈልግ በውይይታቸው ወቅት አንስተዋል። ቅዱስነታቸው የጣሊያን መንግስት በጦርነትና በድህነት ምክንያት የሚመጡ ችግሮችን ለማቃለል በተለይም በጋዛ ውስጥ ያሉ ህፃናትን ለመርዳት ላደረገው ተነሳሽነትና ቁርጠኝነት አመስግነዋል። ፕሬዝዳንት ሰርጂዮ ማታሬላ በበኩላቸው በጣሊያንና በቫቲካን መካከል ያለውን የማይበጠስ ትስስር አጉልተው የአውሮፓ ህብረት መስራች አባቶችን ስራ በማድነቅ ብዙዎቹ የክርስትና አስተዳደግ እንደነበራቸውና ከሁለተኛው የዓለም ጦርነት በኋላ በሀገሪቱ ሰላም እንዲሰፍን ማድረጉን ገልጸዋል። መረጃው የካቶሊክ ዜና አገልግሎት ነው።